ምን ሆነህ ነው? ሌላ ቀን አንድ ነገር አይደብቀኝም። ዛሬ ምን እንደም ምን እንደሆነ አላውቅም። ሁሌም ይናገረው የሆነውን ነገር ዛሬ ደግሞ አላውቅም። አንተ ምንድን ነው? ምንድነው የሚያንቀጠቅጥ አትናገርም? የሆንከውን ነገር አንተስ በታው ለምን ለምንድን ነው የምታለቅስ ያለ ምክንያት ወድጅ ያለም ያለ ምክንያት አለቅሳለሁ። እኔ የሆነ ነገር ካለኩ እኮ ምክንያት አትነገሩ። ታዲያ አይገባችሁም። ማይገባችሁ እኮ ነው። ለምን ደግሞ የተፈጠረ ነገር ሲነገሩ ለምን አይገባው? ስሜቷ እንደሚቀያየር ሴት ትነፋረቅብኛለች እዚ ወንደር

ጸጉሩን እዚያቸው ፍፉ የኔ ጸጉር ነው የሚያስለቅሰው፣ ጠላት ጸጉሩን፣ ጸጉሬ ምን አደረገው እንዴ? ያለቀሰ ወይ ተነሰው፣ ጭራሽ አንድ ፍሬ እንትን ይመስል

ጁ ጁሪ የሚለው ፊልም ላይ ያለችው ልጅ ነው የእጅ አስለቀሰችኝ ያለችው። አንተ ደግሞ ጁሪ የሚለውን ፊልም ካላየ ሞታ ነው የምትሞታው። ፊልሙ አሳዝኖት ሞታ ከሆነ ፍቅር ምን እንደሆነ ሲጀምር ይገባችኋል። ታውቃላችሁ፣ ትረዱታላችሁ አ አ ል አያም